እሺ በጣም ጥሩ እንግዲህ ብዙ ጊዜ ብዙ ነገሮች ከወጣትነት ጋር ተያይዘው ይነገራሉ በየሚዲያው በማንኛውም መስክ ሲነገር ወጣቱና ጤና ወጣቱና ልማት እየተባለ ከሌሎች የእድሜ ክልሎች የበለጠ ወጣት ላይ ነው ትኩረት የሚደረገው ጸሎት ና ወጣትነት የሚለውን ስናይ እንግዲህ ጸሎት ለህፃናትም ይጠቅማል ለአረጋውያንም ይጠቅማል ጸሎት የማያስፈልገው ሰው የለም ነገር ግን በተለይ ደግሞ ለወጣት ጸሎት ትርጉም አለው ምንድነው ነቢይ እግዚአብሔር ሶሎሞን ከተናገረው ቃል ብንነሳ በጉብዝና ወራት ፈጣሪህን አስብ፣ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ ይላል። በጎ አይደሉም የምትላቸው ዘመናት ሳይመጡ ይላል። ሳትደክም፣ በጉልበት ሳትዝል፣ በጉብዝና ወራት ፈጣሪህን አስብ ይላል። ይሄ ንግግር ከጸሎት ጋር እንዴት እያያዛል ስንል እንግዲህ በህፃንነት እድሜ ያሉ ህፃናት ቢጸልዩ ይጠቀማሉ። ለእድገታቸው ለመንፈሳዊ ህይወታቸው ይጠቅማቸዋል። አረጋውያንም ቢጸሉ ይጠቀማሉ። ግን ከአረጋውያንና ከህፃናት በላይ የበለጠ አንገብጋቢ የሚሆነው ጸሎት ለወጣቶች ነው። ምክንያቱም የወጣትነት እድሜ ብዙ ፈተና ያለበት ነው። ሰው በህፃንነት እድሜው የማይገጥመው ፈተና፣ በአረጋዊነት እድሜው ደግሞ ሰክኖ ሰውነቱን መግዛት በሚችልበት ጊዜ የማይገጥመው ፈተና የሚገጥመው በወጣትነት ነው። ይህንን ደግሞ ያለ ረዴተ እግዚአብሔር ያለ ጸሎት ሊፈታ የሚችል አይደለም እና ነቢየ እግዚአብሔር ዳዊትም ጎልማሳ መንገዱን በምን ያቀናል? ይልና ቃልህን በመጠበቅ ነው አይደል? ቃሉን መጠበቅ አንዱ መጸለይ ነው። እና የጸሎት ህይወት ከወጣትነት ጋር እጅግ በጣም የተሳሰረ ነው። መጽሐፍ ቅዱስም ወጣቶችና ጸሎትን አያይዞ የሚያይ መጽሐፍ ነው። እንደውም በቤተ ክርስቲያናችን በጸሎትነት ከምንጠቀማቸው መጽሐፍት አንዱ መዝሙረ ሰለስቱ ደቂቅ ነው። የሶስቱ ወጣቶች ጸሎት ነው። እነዚህ ወጣቶች በባቢሎን ሳሉ ሕይወታቸውን ያሳለፉት በጾምና በጸሎት ነው። እንግዲህ በአንድ ስፍራ ተሰብስበው እንዲማሩ ነበረ ንጉሥ ናቡከደነጾር ያስቀመጣቸው። ልክ በዩኒቨርሲቲዎች በዶርም ተቀምጠው ተማሪዎች እንደሚማሩት ማለት ነው። እነዚህ ተማሪዎች ገና መማር ሲጀምሩ እነዚህ ወጣቶች የመጀመሪያ ጥያቄያቸው ምግብ ይስተካከል ነው። ግን ምግብ ይስተካከል በሌላ ዩኒቨርሲቲዎች እንደምንሰማው ምግቡ ይሻሻል ሳይሆን ምግቡ ወደ ቆሎ እንዲቀየርላቸው የባቢሎንን ስጋ የባቢሎንን ጮማና ጠጅ ጠጥተን ሰውነታችንን መግዛት አንችልም ብለው መጀመሪያ ምግብ ይስተካከላሉ። ሁለተኛው በጸሎት ህይወታቸው እናያቸዋለን። እሳት ውስጥ ገብተው ሲጸልዩ ነበር። ዛሬ የምንጸልየው መዝሙረ ሰለስቱ ደቂቅ የሚባለው ጸሎት እነዚህ ወጣቶች እሳት ውስጥ ገብተው እየተመላለሱ ሲጸልዩት የነበረው ነው። እና ይሄ ምን ያሳያል? ጸሎት ወጣቶችን እሳት ውስጥ ገብተው ሳይቃጠሉ እንዲወጡ ማድረግ ይችላል ማለት ነው። እሳት ሲባል ዛሬ ለእኛ ሌላ ናቡከደነጾር ሊነሳና እሳት ሊያነድብን አያስፈልግም። ብዙ አይነት እሳት አለ፤ የዝሙት እሳት አለ፣ የኃጢአት እሳት አለ፣ የፈተና እሳት አለ። እና እንዴት ነው ማልፎ? ወይ የወጣትነት እድሜን ራሴን እንዴት ገዛለው? ለሚል ሰው ትልቁን መድኃኒት ጾምና ጸሎትን አምላካችን በወጣትነት ጊዜ ሰጥቷል። የተሻለም ጊዜ ነው በወጣትነት። ህፃን እያለ ለረጅም ሰዓት ቆሞ የሚጸልይበት ጉልበት የለውም። አንድ ህፃን እውቀቱም የማንበብም ትግስቱም የለውም። አረጋዊ ሲኮን ደግሞ ዓይን ይደክማል አንብቡልኝ እስከ ማለት ሁሉ ሊያስደርስ ይችላል። የወጣትነት እድሜ ግን ለጸሎትም፣ ለስግደትም ለማንኛውም ጊዜ ተነስቶ ለመጸለይ የሚያስችል የጉልበት ችግር የሌለበት ጊዜ ነው እና ብዙ ከተሰጠው ብዙ ይጠበቅበታል ይባላል። ስለዚህ ጉልበት ከተሰጠ፣ አቅም ከተሰጠ፣ አጥርቶ የሚያይ ዓይን ከተሰጠ ተበድሮ አለመክፈል ይሆናል አለመጸለይ ማለት ነው። እና የወጣትነት እድሜ ለጸሎት እጅግ ተገቢ ነው። እንደ አንድ ነገር ልጨምርና እዚህ ላይ አንዳንድ ጊዜ በወጣትነት እኛ ሁሉን ነገር የምንፈታው ይመስለን እና በራሳችን በጣም እንተማመናል። ጉልበቱም ኃይሉም ስላለ እና ረድኤተ እግዚአብሔርን አንፈልግም። መንበርከክ፣ መጸለይ፣ መስገድ እንደው እንዲያደርግልኝ ከዛ ይልቅ እኔ አላደርገውም ወይ የሚል ከመጠን ያለፈ በራስ መተማመን በወጣትነት እድሜ አለ። ለዚህ ጥሩ ምሳሌ የሚሆነን አባታችን ሙሴ ነው ሙሴ እስራኤላውያንን ነፃ ለማውጣት የሞከረው አርባ ዓመቱ እያለ ነበረ እንደምናስታውሰው ሙሴ ክቡደ መዝራይት ነው ጉልበተኛ ነው እያለው ነው የነበረበት ቦታ ስትራቴጂካሊ ካየነው በጣም ጥሩ ቦታ ላይ ነበር ግብፅ ፈርዖን ቤተ መንግስት ውስጥ ነበር የሚኖረው እስራኤልን ነፃ ለማውጣት የቤተ መንግስት በልጅነት ደረጃ እንግዲህ ወራሽ ሊሆን ማለት ነው እና ቋንቋውን ያውቃል፣ ጥበባቸውን ያውቃል፣ ጉልበት አለው። በአንድ ተማቶ ግብፃዊውን መግደልና መቅበር የሚችልበት ጉልበት ያለው ነው። ሕዝቡን ነፃ ለማውጣት በራሱ በቂ መተማመን ነበረው። ግን እንኳን ሕዝቡን ሊያወጣ ራሱ ስደተኛ ሆነ ማለት ነው። ተሰደደ። ከዚያ በኋላ 80 ዓመት ሲሆነው ነው እግዚአብሔር ተገልጦ በሲና ተራራ ሕዝቤን ነፃ አውጣ ያለው። እግዚአብሔር ለምንድን ነው ወጣት እያለ ደና ጉልበት እያለው ያልተጠቀመበት በጉልበቴ ያወጣለሁ የሚል አስተሳሰብ በነበረው ሰዓት አይደለም። መቼ ነው ሙሴ የእስራኤልን ነፃ ማውጣት የቻለው ቢባል በጸጳጦስ ፊት መስገድ ሲችል ነው፣ ሲንበረከክ ጫማውን ሲያወልቅ ነው። እና እግዚአብሔር ጫማችንን ካላወለቅን፣ ካልጸለይን፣ ራሳችንን ዝቅ ካላደረግን በእኛ ለመስራት ፈቃደኛ አይሆንም። እሱ ደግሞ አብሮን ካልሰራ ያለኔ ምንም ማድረግ አትችሉም ብሎ በግልጽ ነግሮናል። እና የወጣትነት እድሜ የሚያቅተኝ የለም የሚል ሁሉን ነገር ማድረግ ይችላለሁ የሚል በጣም ከመጠን ያለፈ ራስ መተማመን አለሁ በዚህ ሰዓት መጸለይ ግን በራስ መተማመን አሳልፎ መስጠት ነው። በራስ ማስተዋል አትደገፍ፣ በፍጹም ልብህ በእግዚአብሔር ታመን ይላል። ስለዚህ ወጣት ሆኖ የሚጸልይ ሰው ነፃ ፈቃዱን ለእግዚአብሔር አሳልፎ የሚሰጥበት ስለሆነ የበለጠ በወጣትነት ጸሎት እጅግ ጠቃሚ ነው ማለት ነው። በተለይ የጊዜ ነገር የብዙ ሰው ነው። በተለይ በወጣትነት እድሜ መሮጫ ጊዜ ነው። በዚህ ጊዜ ሮጬ ካልሰራው ሮጬ ካልተማርኩ እና ጊዜው አይበቃኝም ከዚህ ጊዜ ተርፎ ለመጸለይ እንዴት ይችላለሁ የሚለው ጥያቄ በጣም የተለመደ ነው እና ለምን አትጸልዩም ሲባሉ ጊዜ ስለሌለን የሚል መልስ ይሰጣል ግን ነገሩ በተቃራኒው ቢታይ ነው የሚሻለው እማንጸልየው ጊዜ ስለሌለን ሳይሆን ጊዜ ያጣ ነው ስለማንጸልይ ነው ራሱ ጊዜ ራሱ ያጣ ነው ምክንያቱም ወደ ትናንትናው ዘመን እስቲ እንመለስ ወደ አባቶቻችን ዘመን አባቶቻችን ጸሎት አያስታጉሉም ነበር ዛሬ ያለው ቴክኖሎጂ ግን በአባቶቻችን ዘመን አልነበረም። ዛሬ ያለው ፈጣን ትራንስፖርት አልነበረም። ህይወት መቼ እስከ ትናንት ይልቅ ዛሬ ቀሏል አይደለም። ባለው በዘመኑ በሰጠን እድሎች ማለት ነው። እና አባቶቻችን ማህበራዊ ህይወታቸው ሳይነካ የታመመ ጠይቀው፣ እድር ተሰብስበው፣ ማህበር ጠጥተው፣ ሰንበቴ ጠጥተው፣ እርሻውን በአግባቡ አርሰው፣ አስቀድሰው ይህንን ሁሉ ነገር አድርገው በአግባቡ ስራቸውን እየሰሩ ግን ለጸሎት ጊዜ እኛ በጣም ብዙ ነገሮችን በአጭር ደቂቃ በአጭር ጊዜ ለማድረግ የምንችልበት ዘመን ነው ያለው። እዚህ ቁጭ ብሎ ሌላ ዓለም ላይ ካለ ሰው ጋር በጥቂት ደቂቃዎች በኢሜይል በስልክ መነጋገር የሚቻልበት ብዙ ነገሮች ጊዜያቸው በአጭሩ ሊፈጸሙ የሚችሉ ነገሮች መደረግ የሚችልበት ዘመን ላይ ነን። እነሱ ጊዜ በቅቷቸው ከጸለዩ እኛ ለምንድነው ጊዜ ያጣ ነው ሲባል፣ ጊዜ እንድናጣ ያደረገን መጸለይ ያለመቻላችን። ጊዜያችንን በአግባቡ እንድንጠቀም ራሱ ጸሎት ያስፈልጋል በጊዜ ስልጣን እንዲኖረን ምክንያቱም እግዚአብሔር አንዱ ትልቁ ስጦታው ጊዜ ነው። ሊያውም አጭር ናት ያለችን እዚህ ምድር ላይ ምንኖራት። ከእሷም ላይ ነው እንግዲህ ጊዜ የለኝም እያልን ያለ ነው እና ለስጋችን ብቻ ምንሮጠው እና እግዚአብሔር ጊዜን እንዲባርክልን እናስታውስ። ከሆነ በምድረ በዳ ጌታችን አምስት አሳና ሁለት እንጀራ አበርክቶ ያንን ሁሉ ሺህ ሰው መግቦ ተርፏል። አይደለም የግድ እኮ አሳና እንጀራ ብቻ አይደለም እግዚአብሔር የሚያበረክተው ጊዜን ያበረክታል። እንዲተርፈን ማድረግ ይችላል። በጥቂት ጊዜ ብዙ ነገር መስራት እንድንችል። አሁን ለጸሎት ጊዜ ለኝም የሚል ሰው ፊልም ለማየት ጊዜ አያጣ፣ ኳስ ለመጫወት ጊዜ አያጣም። አንድ የእግር ኳስ ጨዋታ ከመካሄዱ በፊት ጨዋታው ሳይጀመር ቀኑ ሙሉ ተሰልፎ የሚሉ ሰዎች አሉ። እንዲህ ይሄ ጊዜ ከየትኛው ባንክ ወጥቶ ነው እዚህ ላይ ኢንቨስት የተደረገ ከየት መጣ ያሰኛል። ረጅም ሰዓት ሰልፍ ይጠብቃሉ ትኬት፣ ከዛ በኋላ ኳሶ አለ እስኪወጣ ድረስ አለ እምንሰጠው ትኩረት ነው እንጂ ለጸሎትና ለመንፈሳዊ ነገር ቅዳሴ ረጅም ነው ብለው ሰዎች የሚማረሩ ጸሎት ረጅም ነው ብለው የሚማረሩ ሰዎች ግን ሌላ በጣም ረጅም ነገር ሲያደርጉ እናያለን አ ያለ ምክንያት እና የምንሰጠው ቦታ ነው ጊዜ ያሳጣን እንጂ ጊዜ አተን አይደለም። እና ጊዜያችንም በአግባብ ወኩሉ ዘገብረ ይፌጽም ይላል አይደል? የጀመረውን ለመፈጸም ራሱ ሰው ረዴት እግዜር ያስፈልገዋል። አንዳንዴ በጥቂት ደቂቃ ሊሰራ የሚችል ነገር ሳንሰራው ኬት ሊጀምር ስንል እንውላለ። ጊዜህን እንኳን በአግባቡ ለመጠቀም እንድትችል ጸሎት ያስፈልጋል። እና አባቶቻችን አልፎ ተርፎ ጦር ሜዳ ላይ ይጸልዩ ነበር። እንግዲህ አሁን የምንተርካቸው የአድዋ ጦርነት የምን ጦርነት እያለን በሀገራችን ከፍተኛ ቦታ ያላቸው ታሪኮች ሲመረመሩ ጾምና ጸሎት አልታጎሉባቸው ባቢ ጾም የተደረጉ ያለ ነው። በዚያ ቦታ ላይ ሆነው ዳይት ይደግሙ ነበር። አሁን እነዚህ ሰዎች ላለመጸለይ ምክንያት ላቅርብ ሉ ከጦርነት የከፋ ምን ነገር አለ? አይ በሰላም ጊዜ ነው እየየም ሲደላ ነው ይባላል አይደል? ስለዚህ ለመጸለይም እኮ ሁኔታዎች መመቻቸት አለ። ጥይት እየጮኸብህ ጦርና ጋሻ ይዘህ ከላይ የሚተኮስ ዘመናዊ መሳሪያ እየተወረወረብህ፣ ጥይት እየተተኮሰብህ ግን ጸሎትን የማታስታጉት እና አቡነ ዘበሰማያት ስንት የማናየውን ጦር ይመልሳል ይላሉ አባቶቻችን። ስለዚህ አባቶቻችን እምነቱ ስለነበራቸው ጊዜ የለኝም የሚለውን እንደ ምክንያት ማቅረብ አልሞከሩም እንደ ምግብን ነው ጸሎት ምግብ ነው እስቲ ሰው የፈለገ ጊዜ ቢያጣ ምግብ ይቅርብኝ ይላል አይ እኔ የስራዬ ጸባይ ስለማያመች አልበላም የሚል ሰው የለም በምንም ሁኔታ ላይ ሆኖ ይመገባል እና ጸሎትን እንደ ግዴታ ካላየ ነው ከእግዚአብሔር እንደ መገናኘት ካየ ነው እንደውም ጊዜያችንን የሚባርክልን ጸሎት ምን ይላል እዚህ እስራኤላውያን መና ይወርድላቸዋል ነበር ሲወርድላቸው የሚበቃችሁን ያህል ብቻ ለቀሙ ተብለው ታዘው ነበር እና የሰው ጸባይ ደካማ ስለሆነ አንዳንዶቹ ነገ መና ባይወርድስ ብለው አሰቡ ስለዚህ ለክፉም ለደጉም ብለው ጨምረው ለቀሙ አንዳንዶቹ ደግሞ እግዚአብሔር ከባረከው ትንሽ ስ ብል ለቅመን አይበቃንም ወይ ብለው ትንሽ ለቅመው ሄዱ ከዚያ ምን ይላል ብዙ ለለቀመ አልተረፈውም ጥቂት ለለቀመ አልጎደለበትም ስለዚህ አንድ ሰው ለጸሎት ጊዜ ባለመስጠቱ ሰንበት ሳይል በዓል ሳይል ማንኛውንም መንፈሳዊ ምክንያት ሳያቀርብ ዝም ብሎ ስጋዊ ሕይወቱን ብቻ ስላሳደደ ስኬታማ ይሆናል ማለት አይደለም። በአንጻሩ ደግሞ ለጸሎትና ለመንፈሳዊ ነገር ጊዜ ሰጥቶ የሰራሃትባትን ስራ እግዚአብሔር ከባረከልኝ ይበቃል ስላለ ደግሞ ይከስራል ማለት ነው። ብዙ ለለቀመ አልጎደለበትም የተባለው ለዚህ ነው። አልተረፈውም፣ ጥቂት ለለቀመ አልጎደለበትም እና እግዚአብሔር በምንጸልየው ጸሎት፣ ለመንፈሳዊ ነገር በምንሰጠው ቦታ ቆጥሮ የሚሰጠን ገንዘብ ላይኖር ይችላል በእርግጥ አይ በዚህ ሰዓት የምጸልይበትን ብሰራበት የሆነ ያህል ገንዘብ አገኛለሁ ይላሉ ሰዎች፣ ወይ የሆነ ነገር አገኛለሁ ይላሉ። እርግጥ ነው እግዚአብሔር ቆጥሮ ገንዘብ ላይ ሰጥ ይችላል። ግን ኪስ ውስጥ ያለውን ገንዘብ እድሜውን ማቆየት ይችላል፣ ማበርከት ይችላል። እና በማናየው መንገድ የሚሰጠን በረከት ከምናየው በላይ ነው። እና ለጸሎት ጊዜ የለኝም ማለት ያን ያህል አሳማኝ ምክንያት አይሆንም።